ያሁሉ ነገር በድዬሽ፣ ያሁሉ ነገር አስቀይሜሽ፣ አንቺ ግን ዛሬን በፈገግታ ተቀበልሽኝ አይደል? እውነት ነው። ምን አይነት ምርጥ ሰው እኮ እንደሆንሽ? ይኸውልሽ መጀመሪያም እኮ ያቺ የሆነ የጎን ውጋት የሆነች ጓደኛሽ እኮ ነች መሀል ገብታ፣ እሷ እኮ ነች አጉለ ተፈታተች አይደል? አዎ እሷ ራሱ ምን አይነት ሰው ናት እባክህ? አረ ማትረባ ክፉ ክፉ ይገልጻታል እቺ የሰው ግማሽ የሰው ሩብ። እውነት፣ አንተ ደሞ ሙሉ ሰው እኮ ነው፣ ሙሉ ሰው። እዚህ መተሽ መነፈቅ ምን የሚሰይደው ነገር የለም። ማንም ደግሞ አስገድዶ አግባት የሚለኝ ሰው ካለ እናያለን ያለን። እስኪ፣ እሺ፣ በዚህ ነፍራቃነትሽ፣ ሶስት ይዘሽ መምጣት ነበር። ከረዛይ፣ ቃሌን አላጥፍም፣ አሁንም አደርግልሃለሁ። ግን ሰላት መስገድ አለበት እንዴ? አልስግድም። ምን ያሁን? አሁን አልስግድም። በቃ እንግዲህ፣ ያስፈራኛል። ያስፈራኛል እንዴ? ነው የምሰግደው የዛው ልጅ ሴትም፣ እንዴት ነው የሚያደርገኝ እኔ እንዴት ነው እንደዚህ ሆኜ ያለ ፊት እንደዚህ የሚቆመው እንዴ? እኔ በጣም ነው የምፈራው። አንድ አመት ሙሉ እኮ ነው የቀለደብኝ። እርስዎ ለምንድን ነው መረዳት ያልቻሉት? እኔ ረዳ ሽመች አልኩኝ። አንቺ እያለቀሽ እንዴት ብዬ ኔ ጠይቀዋለው? እንኳን አንተ ሀብትና ንብረት ያለ ሰው ቀርቶ ማለት ነው የትኛውም ኩርኩር ገፊ ማለት ነው አግብቶ ወልድ የለ እንዴ? እሱ የራሱ ጉዳይ እንደፈለገ ይሁን። እሱ በደህና ጊዜ ይሄን የሚያክል እከኩን የሚያክበት ጥፍር ተሰጥቶት እከኩን ያካል። እኔ ግን በምን ልከክ? በምን የጥፍር የለኝም እኔ በምን እስቲ አስቡት። ከሴት ልጅ እድሜ ላይ አንድ አመት ሙሉ ማባከን ማለት እስኪ አስበውታል። ያለውን ነገር እሱን ደግሞ ሲመጣ ቁጭ አድርጌ ጠይቀውና ከዛ በኋላ ላይ እናንቺ እንነጋገራለን። አንቺ ለምን አትረጋጊም? እኔ ምንም መረጋጋት አልችልም። እርሶ የሆነ ነገር ያድርጉ። አይ እንግዲህ እዛ አልረጋጋም። እዛው ነፍርቂያ ታዲያ ቁጭ እዚህ መሬት ጉዳይ ትሰሚኛለሽ? አንቺ አክስቴ ስትኖር ብቻ ነው እዚህ ቤት እንደ ሚስት፣ አክስቴ ከሌለች እዚህ ቤት አንቺ እንደ ሰራተኛ ለሽ እንጂ ምንም መብት የለሽም። ማግሌ አሁኑኑ ልኬኒ ከማሰር እንችላለን። ዛሬው ነው ዛሬው ነው እንሰራ ዛሬው ነው እንጋባው። ለምን ጊዜ እናባክናለን? አሁኑኑ አው ልኬኒ ሰማኛለ ያው እይ፣ ይታያል። ምንድን ነው አገባሽ ባልኩኝ፣ በጥፊ ልትመጪኝ አግብቻለሁ። እሺ ባለትዳር ነኝ፣ ይታያል አይደል? ይሄ ወንድ እንኳን ከምድር ላይ ቢጠፋ እንዳንተ አይነቱን ቆሜ አልጠብቅም። በጭራሽ አንቺ ከኔ ውጪ ሌላ ሰው ታገቢያለሽ ብዬ በጭራሽ አላምነውም። አዎ ያንተ አሻንጉሊት አይደለሁ፣ ታዲያ እንዴት አገባለሁ ነው ያንተ? ተይ እየቀለድኩ ነው በይኝ። አንተ አታፍርም? እንደ አይነት በጨዋታ በደሞ በሬ ላይ መተቆመን ቆመ እኔን ታወራኛለህ? ልጅ ነው ለድ እንጋባ። ስለ እኔ አሁን ልጅ መወለድም የማግባትም እቅድ የለኝም አላልከኝም? አንቺ አሁን የምናገረው ነገር ትይጅብኛለሽ። እኔ ምን ቀልባለኝ ብለሽ ነው? ይልቅ ይወልሽ አሁን የወደ ቁም ነገር ውስጥ ጋር እኔ ተለውጫለሁ። አውቃለሁ ያንዱ ነገር እንዳስቀየምኩሽ እንደበደልኩሽ አውቃለሁ። ቢሆንም ግን ዛሬ ድፍረቱን አግኝቼ አንቺ ጋር የመጣሁት የምር ይቅር ብለሽኝ ላገባሽ ስለፈለኩኝ ነው ማለት ነው። ልታገባ? አንተ እኮ ማይሞት ፍቅር ነው ያለው ውስጥ እኮ በአንቺ እኮ አልጨከም። እውነት ነው እኔ ራሱ እኮ ዛሬ ነገ ትመጣለህ ብዬ ቁጭ ብዬ አንተን ስጠባበቃለሁ ነበር። እስቲ ደግሞ ደስ አለሽ አይደል? አሁን አገባሽ እፈልጋለሁ። እውነት በጣም ደስ ብሎኛል። በቃ ስለዚህ ለምን ጊዜ እንፈጃለን? ዛሬ አሁን ነው። ከፈለግ ሸሪያ ፍርድ ቤት፣ ከፈለግ ሽማግሌ። አሁን ነው ልኬ ነኝ፣ ከማሰር እንችላለን። ዛሬው ነው ዛሬው። አጎቴ ይሄን ነገር ትክክል አልሰራችሁ እንዴ? መጀመሪያ ቢያንስ የኔ ንብረት ነው አይደል? እኔን ማስፈቀድ ነበረባችሁ እንዴ? ዘካ ሲሰጥ እኮ ምንድነው፣ እንደ ዘመኑ ሀብታም መሆን ነው። እኔ መቶ ብር ዘርዝሬ ኮ። መበታተን ለብዙ ሰው መስጠት እኮ አላጋተኝም እኔ መጀመሪያም ዝም ብዬ ልፈትንሽ ነበር የመጣሁት አዎ ሞልተዋል ሞልተዋል ሲያምርሽ ይቀራል ስሚኝ እኔ እንደውም ላገባሽ አይደለም የመጣሁት እኔ ድንገት ያስገደደ የያዘ ይዞኝ ነው አሉ ሞልተዋል እኮ እያለቀሱም ይለምኑ አዎ ለነገሩ ይኖራሉ የስንቶቹ ስንቶቹ ያንተ መጫዎች አይደሉ እንዴ ምን ትመስላለች አልቅሽ አሁንም አሁንም ያንተ መጫወት አይደለም። ማልቀስ እኮ ፎርሙላሽ ነው ፎርሙላ። ስሚ፣ ትሰሚኛለሽ? በማህበር ተደራጅታችሁ ለምን አታለቅሱም? አልፈልግም። አላገባሽም። ይህ ሰው የጣለውንና የገፋውን ሕይወት ፍለጋ ወዲህ ወዲያ ይላል። ዘመቻ ሚስት ፍለጋ አዲስና፣ አዝናኝ በጣም አስቂኝ የአንድ ሰዓት ከአምሳ ሙሉ ፊልም በቅርቡ በዳንያ ቲዩብ ይቀርብላችኋል። ይጠብቁን።